ሰላም ጤና ይስጥልኝ፣ የተከበራችሁ ተመልካቾቻችን እንደም ሰንብታችኋል። እንግዲህ ዛሬ ሁለት እንግዶችን ወጣት ወታደር እንግዶችን ነው ይዘንላችሁ የቀረብ ነው። ከእንግዶቻችን ጋራ አጭር ቆይታ እናደርጋለን። እስከ ፍጻሜያችን ድረስ አብራችሁን እንድትቆዩ የአክብሮት ግብዣችን ነው። እንኳን እንደናመጣችሁ። እንግዲህ በሲነር ነው አይደለ? ማን ነው? ሲነር ነው አይደለ? እሺ፣ ከአንተን ጀምር፣ እስኪ ራስህን አስተዋውቅልን። ምክትል አስር አለቃ ዘላለም ቤዛ ነው እባላለሁ። እኔ የገባሁት 2014 ነው፣ ያው በሁኔታ ጊዜ ነው የገባሁት እና ከዛ ጀምሮ እስካሁን እያገለገልኩ ነው የሚገኘው። ቤት ክፍል አገለገልክ? እስኪ መጀመሪያ ስድስተኛ እዝ ላይ ነበርኩ። ክፍለ ጦሮች ላይ ነገረኛ ላይ ነበር ሳገለግል ነበረው። አሁን በቅርብ በመጣው መካናይዝድ ምልመላ ተመልምዬ የኦፒ ስልጠና ወስጄ ከዛ ወደዚህ መጥቼ ስልጠና ወስጄ ከጓደኛ ከተገናኘም በኋላ ብዙ ስራዎችን አብረን ሰርተናል። መሰረተ ተደርዳ ምልክ እንባላለሁ። ተወልጄ ያደግኩት እዚህ ሰሜን ኢትዮጵያ አካባቢ ነው። ልክ አብዛኛው ትግራይና ትግራይ ብዙ ሰዓት ትግራይ ክልል እና ደግሞ ወልቃይት ጠገዴ አካባቢ ነው ያደግኩት በልጅነቴ ትምህርት ላይ በጣም ጎበዝ ነበርኩኝ። የሚንጨበጨብል ነበርብር ነበርኩ እና መማር እወዳለሁ እና ዩኒቨርሲቲ ገብቼ ኮምፒተር ሳይንስ ግራጁዌት አድርጊያለሁ። ሳት መቅደላ አምባ ዩኒቨርሲቲ ባላለ በጣም ጥሩ ጓደኞች ነበሩኝ። ጥሩ ትምህርት መስደን ነበረ እና እዛ ጋ ነው የተመረኩት። ስለ አስተዳደግ ስለ ልጅነት ህይወት

እዛ ውትድና ገባው። ውትድና የሰለጠንኩት ጦላይ ነው። ጦላይ ስድስት ወር አሁን ነው የተመረቁት በቅርብ ነው የተመረቁት። ቀጣ ሜካናይዝ ድርጅት ነው ተላቃ የተከላከልኩት፣ እዚህ መታራ ስምንተኛ ማለት ነው። ያው በልጅነት ያስተዳደግ ስነሳ በልጅነት ከቴክኖሎጂ ጋር ያደኩት፣ ብዙ ቴክኖሎጂዎች አጠገባችን አሉ። ከድሮ ከጀመሩ ከህጻነት የጀመሩ ከቴክኖሎጂ ጋር ነው እድገቴ። ያው የተወሰኑ ነገሮች እሞክራለሁ። ያው የተለያዩ ነገሮችንም በመሞካከር ከዚህ በፊት እሞክር ነበር እና እነዚህ ነገሮች የሙከራ ነገሮች አደረግ ነበር። ግን እንዴት ወደ ውትድርና ነው ዓለም ገባው? ወደ ውትድርና ዓለም የገባውበት ምክንያት አንደኛ ታናሽ ወንድሜም በነገራችን ላይ እዚህ አብሮን ነው የገባው ወደ ውትድርና አጋጣሚ ምን ያው የሰሜኑ ጋ በተነሳበት ወቅት ነበር የገባ ነው እና ሁለታችንም አብረን ገብተን አንድ ማሰልጠኛ ነው ሰለጠነው ብር ሸለቆ እኔ ወደ ስድስተኛ እዝ ተመደብኩ፣ እሱ ወደ ምስራቅ እዝ ተመደበ። ከዛም በኋላ ያው ሁለታችንም በክፍል ተለያይተን ነው እስካሁን ድረስ የቆየ ነው። ተገናኝተን አናውቅም እስከዛሬ። በአካል በምን አጋጣሚ ወደ መካናይስ ስልጠና መጣ? በስድስተኛ እዝ አጋጣሚ የመጣሁት ስልጠና ወደ እዞሽ መጣን። ከዛ ከዚ ተወዳድረን ወደ አዋሽ አርባ መተናል። ማነው ወደዚህ ስልጠና መተናል ከዛ ከስልጠና እዚህ ስልጠናን ያው በዚህ ቆይታ ብዙ ነገሮችን ሰርተናል። ኢትዮጵያ ሀገራችን መመኪያችን፣ ኢትዮጵያ ሀገራችን መመኪያችን፣ ኢትዮጵያ ሀገሬ የኔ መመኪያ። የት ነው የተገናኛችሁት? ምናልባት እዚህ ትምህርት ቤት የተገናኛችሁት ወይስ ከዚህ በፊት ከውትድርናው በፊትም ትተዋወቁ ነበረ? ምክንያቱም እናንተን ያገናኘ እና አንድ ያደረገ ክስተት ዛሬ ስለተመለከትን ስለዛ ማንሳት የወደድ ነውና የተዋወቃችሁ፣ ጓደኝነታችሁ ከየት ነው የሚጀምረው? ካንተ ጀምረው። በነገራችን ላይ የተዋወቅ ነው እዚህ ትምህርት ቤት ነው። ሁለታችንም የተለያየ አድን የመጣ ነው እና በአጋጣሚ እነሱ ቀድመው እዚህ ግቢ ገብተው ነበርና እኛ ስንገባ ያው ቦታ ሳይመቻች ቀርቶ አልጋ አልነበረም፣ ከዛ ውጪ ያደርን እያለ እሱ ምናልባት እኔ ጋር የሚያደርናም ብሎ ሲጠራ፣ ከዛ እኔ አብረው የሄድኩኝና የእሱን አልጋ ለቆድ እና እሱ ጋር ነበር አንድ ሁለት ቀን የተኛውት፣ ያው አልጋ እስኪመቻችልን ድረስ እና ከዛ ነው የጀመረው ትውቃችን፣ በዛ ተዋወቅን። ያው እንደዚህ አንድ ሁለት እያልን እያወራን ብዙ ነገሮችን እያወራን ምናምን፣ ከዛ እንደዚህ መስራት አለብን ብለን ሀሳብ ምናምን ሳመጣ አለ በጣም ጥሩ ነው እሰራለሁ አለ። ከዛ አንድ ሁለት እያለን ቀለል ከሚባሉ ነገሮች ጀምረን አሁን በጣም ውስብስብ ከሚባሉ ስራዎችንም እየሰራን እንገኛለን እና ውጤታማ ሆኖላን ብዬ እናስባለን። ስምንተኛ ሜካናይዝ ነበርኩኝ ኦፒ መለመሉኝ እነሱ አካዳሚ ኬና መግራ እዛ ኦፒ እሱን የሆነ ጊዜ ተገናኙ ከጓደኛ ጋር አልጋ ልቀው ምናምን ነገር አስተኝቶኛል። ልክ እንደ እንትን ነገር ወለጅ ተኙ ደግሞ ይደብራል። ከሌላ ስንት ሀገር ተንከራቶ መጥተው ምናምን ነገር እና ልክ አገኘቸው አንድ ሰውን አመተኛ ትችላል ነው ነገር ስል እሱ ተከትሎ መጣ። ኖርማል ነው ልክ እኛ ጋር ማለት ነው። እዚህ ጋር በጣም ብዙ ጓደኞችም ልክ እንትን እንትን አሉ። የሰውም ችግር የለውም ውትድና ውስጥ የሆነ ደስ ሚል ፓርቱ ልክ አንደኛ መተሳሰባል። ልክ የሆነ ቤተሰብ ነው ሁሉም ነገር ማለት ነው። ልክ ሁሉም ወንድም፣ ሁሉም መቀራረብ ማለት ነው። ልክ በኋላ የተላመደ ስመጣ የሆነ ብዙ ነገር ደስ ይለኛል። ብዙ ነገር ለምሳሌ ጣመልመኛ ነው ከእነ የማይመስሉ ነገሮች ለምን እንደዚህ ቢሆን እንደዚህ እንደዚህ ብናስተኩስ ነው፣ ነገር ያለ እኛ ያልተማርነው ወይ ነገር ማለት ነው። አረ እኔ ያልተማርንም ነው አልቻልንም ምናምን ነገር ብሎ ነገር በኋላ እንዲቻል አስደርጎኛል፣ ወይም እንዲሰራ አግዞኛል። ሁሉ ነው ሐዘኑን ደስታውን ተካፋይ ባብሮነት ሜካናይዝድ ምረቃ ስነ ስርዓት ላይ እናንተ በሰራችሁት የፈጠራ ስራ ለሽልማት ተጠርታችሁ ነበረ። በወቅቱ የሰራችሁት ፈጠራ ምንድን ነው ተመልካች እንዲያውቀው? ከዛ በኋላ ስማችሁ ተጠርቶ ሽልማት ሲበረከትላችሁስ ምንድን ነው የተሰማችሁ? የሰራ ነው አንደኛ አንድሮይድ አፕ ነው። በጣም ሴኪር የሆነ አፕ ነው። ሴኪሪቲ ላይ በጣም የሆነ ሀይ የሆነ አፕ ነው እና ልክ የመድፈኛ ግንባር ቀደም አስተኳሽ እንባላለን መድፈኛ ውስጥ ባዚ ትልቅ እንትን ያለው ምት ኃይል ያለው እና ደግሞ የውጊያን የሚቀይር መሳሪያ ነው፣ መድፈኛ ማለት ነው። እና እዚህ ላይ ልክ ኦፒዎች ብዙ አይነት ሀሳቦች ካልኩሌሽን ይሰራሉ። እና ጊዜ የሚቆጥብ እና ደግሞ አዳዲስ ሀሳቦች ያሉበት የኦፒ በጣም ብዙ ሰዓት ደቂቃዎች የሚፈጀውን ነገር በትንሽ ሰከንዶች ጀነሬት አድርጎ እንትን የሚያደርግ ለኦፒ አጋዥ የሆነ አንድሮይድ አፕ ነው የሰራ። በጣም ሴኩሪቲ ላይ በጣም ተጠንቅቀን የሰራ ነው ነገር ነው። ወደ ሽልማቱ ምናምን ሲገባ እኔ አልጠበኩም። ሲቀጥልም ሰልፈኛ ነበርም ሁለታችን ሰልፈኛ ነበር። የሆነ ስም ምናምን ነገር ብቻ የሆነ ሰርቲፊኬት እንደሚሰጡ ምናምን አመራር ጋር ምናምን ነገር ደግሞ ያውቃል ሁሉም። ከዚህ ግቢ ከመጣን በኋላ ተለቅ ያሉ ሰዎችን እና ማግኘት ጀምሩ። በጣም ደስ ይላሉ። እንደዚህ አልጠበቅንም ነበር። እኔ እኔ እንጃ ብቻ። ሰው በቤቴ ከእነ ማረሳቸው የሆነ ቀናቶች ዛሬ በጣም ደስተኛ ጓደኞች በጣም ደስተኞች ናቸው። ወደ መድረክ ከእንትን ካልኩኝ በኋላ ኖርማሊ ሰልፍ እየሰራሁ ነበር የሄድኩት እና ከዛ ላይ ሰልፍ ላይ ልክ አንድ እርምጃ ረስቼ ነበር። እሳቸው ይሰጡኝ ይሰጡኛሉ፣ ና አንድ እርምጃ ይቀራል ምናምን ነገር አለ። ከተጠጋው በኋላ ጠየቁኝ እሳቸው ምንድን ነው የሰራው ምናምን ነገር አለ። ና ምን እንደሚሰራ ብዙ መሳሪያዎች ማስተኮስ እንደሚችል ለአየር ይልም ልክ አንዳንድ ነገሮች፣ ከመድፈኛ ጋር የሚያሳስር ነገር እንዳለው ነገር ከነገርኳቸው በኋላ ስማይቶ ወታደር ነው፣ ከዛሬ ጀምሮ ሙሉ አስር አለቃ ሆናል ነው ምስሉ። ሰልፉ ላይ ጠፍቶብኝ ነበር እንትን እንዳልኩ እና በጣም ክብር ውስጥ ተሰምቶኛል። በጣም ደስተኛ በጣም ከጓደኛ ጋር እዚህ እንትን ማለት ነው። ባን ጠብቀውም በጣም ትልቅ ነገር ነው ለእኔ ማለት ነው። በጣም ብዙ ተነሳሽነት ይፈጥራል። ከዚህ በኋላ ጀስት መስራት የምፈልጋቸው ነገሮች አሉ። አንደኛ ትልቁ ነገር በውትድርና አገልግሎት ሰርቪስ መስጠት ነው። አገር ማገልገል በጣም ደስ የሚል ነገር ነው ስ ብዙ ትውልዶች ለሀገራችን ዋጋ እየከፈሉ መጥተዋል። ብዙ ሺህ ዓመቶች የኖርነው ነፃ ነገር አይደለም። ዋጋ እየተከፈል፣ ህይወት እየተሰዋ፣ አካል እየጎደለ ብዙ ትውልዶች እንትን ያሉ ያቆሙና አንደኛ አደራም አለ። ልክ ይሄ አየር ነጻ አይደለም ምድሩም ነጻ አይደለም ለመስራት ለመኖር ነው። አንደኛ ለሀገር የሆነ ኃላፊነትም ስሜትም አለ ልክ እንደ ወጣት ልክ እንደ አንድ ትውልድም እንትን አለ። ግን ይሄን የሰራነው እንደዚህ እንትን ያጋጥመናል ብለን ሳይሆን የአቅማችን እናደርግ ምናምን ነገር እና ደግሞ የሚሰሩ ስራዎች በጣም ውስብስብ ስለሆኑ ስህተት እንቀንሳለን። ስህተት ማለት ደግሞ እኛ ጋር ደግሞ በጣም ከባድ ነገር ነው የማይታለፍ ነገር ነው ብለን ነው እንጂ እንትን አለ እንደዚህ ትልቅ ኃላፊነት፣ ትልቅ አደራን የቃ እንትን የተሰማ ብዙ ነገር ለሀገሬ እንትን እንደምል ተስፋ አደርጋለሁ ደግሞ ማደርገዋለሁ። በጣም ደስተኛ ነው። ስለ ሽልማቱ ስትነሳ በወቅቱ ምንም አይነት የምናውቀው ነገር አልነበረምና ስማችንን ጠይቀው ነበር ሁለት ቀን ምናምን በፊት ከዛ ስማችንን ወሰዱ እኛ የመሰለን ያው ተኩስ ምናም ነበር እሱን ለማስተኮስ ነበር የመሰለንና ከዛ ሰልፍ እየሰራ ነው ከሰልፍ ላይ ነው ስማችንን የተጠራው እና በጣም ደንግጠናልም መድረክ ላይ ያለው ሁኔታም በጣም ይለይ ነበርና እና ይህን ነው የሚመስላል ያው ቃላት የለኝም ለመግለጽ ምሬ የታየውበት ለብሻምሬ የታየውበት ሜዳና ጫካው የቦረኩበት በልጅነቴ የቦረኩበት ለምለም አፈሯ ያሳደገኝ ሜዳና ጫካው የታደገኝ ተራራ ተራራወዙ ሁሌ ማየው የአምላክ ጭርነት አይለው ጓደኝነት ማለት ወንድምነት ማለት ነው አይደለም። በውትድርናው ዓለም ስንኖር እናት አባት እህት ወንድም ይዘን አንገባም። እዚህ ውስጥ ጓደኛችን አብሮን የሚኖር ከጎናችን ያለ ሰው ነው እናትና አባታችን፣ እህት ወንድማችን። ስለዚህ እናንተ ደግሞ እዚህ ተገናኝታችሁ አብራችሁ በጋራ በጓደኝነት እያሳለፋችሁ አንተ የመጣልን ሀሳብ ለሱ ነገር እሱ ጓደኛ ደግሞ አጠናከርና በጋራ ሆናችሁ አንድ ትልቅ ሀብት ለተቋሙ አበረከታችሁ ደስ የሚል ነገር ነው። በጣም ደስ ብሎናል። እናንተን በተሰጣችሁ ትልቅ እውቅና በክቡር ፊልድ ማርሻል ብርሃኑ ጁላ ላይ የተሰጣችሁ እውቅና የተሰጣችሁ ሽልማትም በጣም ደስ የሚል ነገር ነው። እኛም ደስ ይለናል። እንኳን ደስ ያላችሁ በድጋሚ ለማለት እንወዳለን። በፈጠራ ስራ ወቅት ወይም ደግሞ አብራችሁ በምታሳልፉበት ወቅት የገጠማችሁ ነገር አለ? እስኪ ንገረና። ብዙ ጊዜ ስልጠናው ጋር የምንሰራው ስራ ይጋጭብናል ና ኦቨርታይም ነው የምንሰራው። አብዛኛው ጊዜ ማታ እያመሸን ምናምን ነው የምንሰራው እና ሌሊት ስፖርት ይኖራል እና ከዛ አንጻር ያው ብዙ እዛ ካለው ጋር መጋጨት ሁኔታ ይፈጠራል፣ አንዳንድ የማርፈድ ሁኔታ ሲፈጠር እና ከዚህ ከዚህ አንጻር ነው እንጂ ብዙ ሌላ የከፋ ነገር አልገጠመም። ከስልጠናችሁ ጎን ለጎን ነው ይህን ፈጠራ የሰራችሁት አይደለ? ስልጠና በራሱ ትንሽ ድካምና መጨናነቅን የሚፈጥር ነገር ነው፣ ግን ያው ለውጤት ነው። እንድናውቅ ነው ስልጠና የምንሰለጥነው። ነገር ግን ከስልጠናም በዚህ ደግሞ በጎን የፈጠራ ስራ አለ። በዚህ ሁሉ መሀል መጨናነቆች ስለሚኖሩ በሙዚቃ ነው ጓደኛ የሚስማል ነው፣ እሱ ቅድም ነግሮኛል። ሙዚቃ ታዳምጣለህ? ሙዚቃ እወዳለሁ። ምሳሌ የድሮ ሙዚቃዎች በጣም ልክ ይስቡኛል፣ እወዳለሁ። ሙዚቃ አዳምጣለሁ፣ ያዝናናኛል፣ የሆነ እንትን ይለኛል። የማን ሙዚቃ ትጋብዘናለህ? የጥላውን ገሰሰ ቆሜ ልመርቅሽ

ውትድርና ከሳይንስ ረገድ አንጻር ብዙ ሳይንሶች ራሱ መነሻቸው ከውትድርና ነው ብዬ አስባለሁ። አሁን እዚህ እያንዳንዱ የምንሰራቸው የምናከናውናቸው ነገሮች በሙሉ ከውትድርና የመጡ ውጤቶች ናቸው ብዬ ገምታል ነው። በራሴ ያው በተግባርም ያየሁት ነገር ነው። አሁን ከእኛ ትምህርት አንጻር ራሱ የሰለጠንበት በፊዚሺያኖች ባለሙያዎች የሚሰራ ስራዎች ናቸው። አሁን በተግባር እየሰለጠን ነው እና የተሻለ ሙያ እንድናገኝ እስከ ሰባት ወር ያለው ነው የሰለጠን ነው። እዚህ በደንብ አድርገን ነው የሰለጠን ነው። እና በቂ እውቀት አግኝተናል ብለን እናስባለን። ያየኋቸው ነገሮች በጣም ልክ እንደዚህ ወታደርን ይሰራል እስክል ድረስ ማለት ለምሳሌ እኛ ጋር ሁሉም ራሳችን ነው። የህግ ባለሙያዎቻችን የራሳችን ናቸው። ሐኪሞቻችን የራሳችን ናቸው። ሾፌሮቻችን የራሳችን ናቸው። ልክ የጨመርናቸው ነገሮችም የሉም። ሁላችንም ራሳችን አስልጠናን አብቅተን ጥሩ የሆነ ባለሙያዎች ከሌሎች በተለየ የእኛ ሐኪሞች ግቦት ናቸው። ሾፌሮቻችንም ትሏለም ኢቭን ብዙ ሜካኒኮች የአይቲ፣ አይሲቲ ባለሙያዎች የሳይበር እስከ ብዙ መሳሪያዎች የታጠቀ እስከደ ድረስ ቴክኖሎጂ ካላ አድቫንስመንት ደግሞ ይጠይቃል። ምክንያቱም ያለነው ሀያ አንደኛ ክፍለ ዘመን ላይ ነው። ልክ እንደ ሌሎቹ ል እንደሚያስተቡት ና መዋጋትም ነው። ነገር ግን ከመዋጋትም በላይ ነው። ውትድናና ብዙ ሰዎች ያሉባቸው ነገር ናቸው። ለምሳሌ እኔ ውትድና ሲገባ አብሮኝ የገቡ በጣም ብዙ ኢንጂነሪንግ ተማሪዎች አሉ፣ ሐኪሞች አሉ። አብሮኝ ሜዲሲን ተመርቆ እንትን ያላለን እና የሚገራርሙ ሰዎችን አይቻሉም። ልክ እንደዚህ ወታደር እንዴት ገባ ምናምን ነገር እስክል ድረስ ማለት ነው። እና የብዙ ሰዎች አንድ መፍለቂያ ነው። ልክ በተለይ ደግሞ መከላከያ ማለት ነው ብዙ ሰዎችን አፈርቷል፣ ብዙ ሰዎች አፍርቷል፣ ብዙ ሰዎችን ደግሞ አስተምሯል። እና ውትድና ልክ መዋጋት ከወጋትን በተጨማሪ ደግሞ ዝም ብለን አይደለም እንቀመጥ፣ እንዋጋለን፣ እናቸንፋለን፣ እንሰራለን ጠላታችን አንገት የምናስደፋው ነገር ግን ከሁሉም በላይ ደግሞ ራሳችን ጊዜ እናሻሽላለን ከዚያ እንደ ዛሬ ብቻ ሳይሆን በየጊዜው የተሻለው ከተሻለ አሳሰብ አስተሳሰብ መሆን አለበት። ካረግልሽ በላይ የምትሆኝልን መጠሪያ ናት። አንቺ ቆይልን አፍላ እድሜያችን ሰርተን ህይወታችን የምንለውጥበት፣ ጉልበታችን ሳይደክም ገንዘብ የምናፈራበት፣ ዩኒቨርሲቲ ገብተን የምንማርበት፣ ልዩ ነገሮችን የምናገኝበት፣ የምንጫወትበት፣ ፍላጎታችንን እንደፈለግን የምናደርግበት ወቅት ነው አይደለ? የወጣትነት እድሜ። ያን እድሜያችንን ደግሞ በማሰልጠኛ በውትድርና ቤት ውስጥ እናሳልፋለን። ውትድርና ቤት ውስጥ ማድረግ የማይቻሉ የማይፈቀዱ ነገሮችን ሁሉ አናደርግም። ስለዚህ ፍላጎታችንን ገደብን ማለት ደግሞ አንዱ መስዋዕትነት ነው አይደለ? ፍላጎት መገደብ ማለት አንዱ መስዋዕትነት ነው። ታዲያ ይህንን ወጣትነት ጊዜያችሁን በዚህ በውትድርና ውስጥ ማሳለፍ መቻላችሁ ምን አይነት ስሜት ነው የሚፈጥርባችሁ? እስኪ እሱ ንገሩ። አንደኛ ልክ ሃያዎቹ እድሜ ውስጥ ልክ እንዳለ ልክ እንዳንድ ኢትዮጵያዊ ወጣት አንደኛ ሀገር ምታገልግልበት ልክ ጥሩ ጊዜ ነው ጥሩ ጊዜ ነው። አንደኛ ጉልበት አለሽ፣ ልክ መስራት እንት ያለሽ እና ደግሞ ብዙ ነገርም ትፈልጊያለሽ። ከሁሉም በላይ ደግሞ ትድና፣ በጣም ደስ የሚለው ነገር ልክ መከላከያ አባል መሆን የምኖርለት ምክንያት ደግሞ ይሰጥሻል። ከሁሉም በላይ ማለት ጀስት እኛ አሁን ቅድም የጠራሻቸው ነገሮች ምናምን ነገር ኑሮ ምናምን ነገር ሳይሆን ጀስት የምኖርለት ምክንያት ልክ ሀገሬ ናት፣ ልክ ለእኔ ኢትዮጵያ ናት የምኖርላት የምሞትላት ምክንያት ነው። ሰው ደግሞ መፈለግ ያለበት ልክ የሚኖርለትን ነገር ነው። ለምሳሌ ልክ ሀገር ነው እና ደግሞ ሰው በጣም በሚያስፈልግበት ሰዓት ነው ልክ እኔ ካልመጣው፣ እኔ ካልተዋጋው፣ እኔ ወታደር ካልሆንኩኝ የትኛው ሀገር ዜጋ መጥቶ ነው እንትን ሚል። ሲቀጥል ደግሞ ትርፍ ሀገርም የለም። አንድ ሀገራችን አንደኛ ደግሞ ዜጋ ነኝ። አደራም ልክ አለ የትውልድ ስንት ዋጋ የተከፈለበት ጓደኞቻችን ሁን ዋጋ የከፈለበት ሁኔታ ያለበት ውስጥ አንደኛ እኛ ወታደር ካልሆን ማን ወታደር ነው። ሙሉ አስር አለቅነት ማድረግ በክቡር ፊልድ ማርሻል ብርሃኑ ጁላ ተሰጥቷቸዋል። ማረግ መሰጠቱ ብቻ ሳይሆን ዛሬ ትልቅ እዳ ጎድቆባቸው ያንን ኃላፊነት ይዛችሁ ለወደፊት የምታስቡት እቅዳችሁ ምንድን ነው? ለትልቅ ኃላፊነት እንደተዘጋጀን ነው የሚሰማኝ። አሁን ከምንሰራው በላይም የተሻለ ስራ እንሰራለን ብዬ አስባለሁ። አብረን ተጋግዘን ያው ብዙ ስራዎች ገና ያልሰራናቸውም አሉ የምናቅዳቸው እና ከዚህ በመነሳትም ብዙ ስራዎችን ሰርተን ከዚህ የተሻለ ስራ መስራት አሁንም የተሻለ ማድረግ እናገኛለን ብዬ አስባለሁ። ከዛም በላይ ጠንክረን አገልግለን ኢትዮጵያን ታላቅ እናደርሳታለን። ከዚህ ጋር ማድረግ ትከሻ ላይ ልክ በጨመረ ቁጥር እንደኛ ኃላፊነትም አደራውም ልክ ከባድ ነው እና እንደኔ ብዙ አደራዎች ኃላፊነቶች ይጠብቁብኛል። ከሁሉም በላይ ግን የምፈልገው አገሬ ማገልገል ነው። በውትርና ውስጥ ፈጣሪ ባርኮ እስከሰጠኝ እድሜዎች ሙሉ ልክ ባሳልፍ እና ደግሞ ልክ ብሰራ ለሀገሬ ምንም ነገር ባደረግላት በጣም ደስተኛ ነው። ምክንያቱም እሱ ነው የምፈልገውም፣ ልክ የተማርኩትን እንትን ያደርጉት ማለት ነው። ያስተማረችኝ ያሳደገችኝ፣ ልክ ብዙ ነገር እንትን ያልችል ሀገሬ በቃ በደንብ አገልገል ነው። ምክንያቱም ነጻ ሀገር አለኛለ እና ደግሞ ሰው በጣም በሚያስፈልጋት ሁኔታ እና ደግሞ በውስጥም በውጭም ያሉ እንትኖች ማንም ተነስቶ ልክ ሁለት ክላሽን ይዞ በሚያቀራርብበት ሁኔታ ውስጥ በዚህ ሁኔታ ውስጥ ማለት ጥሩ ኃላፊነት ቀላል ነገር ባይሆንም በስተኛ ኃላፊነት ልክ ማድረጉን የሚመጥን ሰው ልክ ሆኜ በደንብ ለመስራትና ለማገልገል እፈልጋለሁ። ለዚህ ትውልድ ግን መናገር የምፈልገው ነገር አንደኛ ኢትዮጵያዊነት በደንብ እንትን ማለት አለበት። ይሄ ከኋላ ቀር ከዘረኝነት የወጣ አስተሳሰብም አለበት። እሱን ጥላቻ ሽሽትም ነው። ልክ አብዛኞቹ ልክ እንትን የሚመጡ ማለት ነው። እዚህ ጋር ደግሞ ከሁሉም በላይ የምታውቂበት ሰው የምትሆኝበት ደግሞ ንጹህ የሆነ ኢትዮጵያዊነት እንመርበታለን። ንጹህ የሆነ ኢትዮጵያዊ ደስ የሚሉ ሰዎች አሉ። በጣም ነገር ነገር ሃያ ሰላሳ ዓመት ያገለገለ ብዙ መስራት የሚችል ራሱ ነገር ግን ነዛ ነው ስታይ ነዛ አይነት አመራሮች ስታገኝ ኢንስፓየር ትሆናለች፣ ትበረታቻለች፣ ደስ ይላል። እኔ ቢያንስ ፈጣሪ እድሜ ሰጥቶኝ ብዙ ኢትዮጵያን ባገለግል በጣም ደስ ይለኛል። ምክንያቱም ማገልገል ትልቁ ነገር። ወጣቶች ከዚህ መማር ያለባቸው እዚህ የተሻለ አስተሳሰብ አለ ብዬ አስባለሁ። ዘረኝነትም የሚነሳ ነገር የለም። ሁሉም በአንድነት እና ሰው በመሆኑ በኢትዮጵያዊነት የሚያምን ሰው ነው ያለው እዚህ እና ጥሩ አመለካከት ሰው ይዛል ብዬ አስባለሁ። እዚህ ከመጣ ለብሻምሬ የታየው በል ለብሻምሬ የታየው በል ዳና ጫካው የቦረኩበት፣ በልጅነቴ የቦረኩበት፣ ለምለም አፈሯ ያ ታደገች፣ የሜዳና ጫካው የታደገች ተራራ ወሱ፣ ሁሌ ማየው የአምላክ ጭርነታይ። ክቡራትና ክቡራን ተመልካቾቻችን እንግዲህ ለዛሬ ያደረግነውን ቆይታ በዚሁ አጠናቀቅን። ስለተከታተላችሁን እጅግ አድርገን እናመሰግናለን። ጤና ይስጥልን።